ግን አልደነግስም። ሰፕራዝ አለ ማርያምን ደንግጫ አለኩ ኩሚቲ ወይ ደንግጫ አለሁ ወይ ልንገርህ። እኔ ግን ምን ስ እንዴት ሰጠኝ? ቆይ ቁም ነገር ግን ኩማ አሳዛኝ አሳዘንሽኛ። ጠዋት እንደዛ ሰጠኝ እኮ አንጀትህ ምና ምን ይል እንደ ሞድስ ተቃልሽ። እባክህ አልነበርም፣ ዝም ብለህ ሪከርድ የተደረገ አይተህ ነው። በእውነት እያየሁሽ ነበር። ከስር እኮ እየጻፍኩልሽ ነበር ተሰምቶኝ ነበር ውድ ምናም ምን አጋጥሞሽ ነው ማናባቱ ነው እንደዚህ ቅስምሽን የሰበረ አንተ ሰውዬ አንድ ሺ ዘጠኝ መቶ ሰዎች ተቀምጠው የምን ጉድ ነው እንደዚህ ስንት ታዳጊ እኮ ይመለከተናል አይ ብዙ ትንንሽ ልጆች ይመለከቱናል። የማይሆን ነገር አትናገር ነው። ቤታዬ ቤታዬም በጣም ነው የምወዳት። ለዛ እንትን አትበሉ። በሌላ ነገር አይደለም ግን ስለምወዳት ነው እንደዛ። ጠዋት እኔ ግርም የሚሉኝ እኮ ኩማ፣ እነሱ ሲወዱኝ ችግር የለውም አንተ ስትወደኝ ግን ሁል ጊዜ ስም ይሰጣሉ። ለምንድን ነው አቃቂር የሚያወጡት? ባለእንጀራን እንደራስህ ውደድ ይላል መጽሐፍ ቅዱስ። ና ውደዱኝ፣ በቃ እንደራሳቸው አንድ ቀን እንትን ሲል አንተ ያን ቦታ ትረከባለህ፣ ነው ነገሩ። ወይ እኔና ኩማ አንድ ቤት ልንኖር አትችልም። ጠጅ ቤት በጣም ትቀናለህ። ማ እኔ አልቀናም፣ በእውነት አልቀናም። እኔ የምጠላው ምን እንደሆነ ታውቂያለሽ? ቅራት ሳይሆን ሐሜት አልወዱ ድ ካላማማን ንስማማ ምን አባሃ እኔን አግብተህ እንትን ትላለህ። እሺ እንትና እንደዛው ነው ምናምን አልገለእኔ ኩማ ባሌ ሆኖ አብሮኝ ማማ ከሆነ ለምን የማን አባቱን ጎፈር ያበጥራል? አብረን ማንም እንቀጥለው እንጂ ቁጭ ብለ አስበዋል። እንትናና ቤት ሸፋፋ ግር ስል እኔ ወሬ አልፈልግም ዞር በይ ብትል ሌላ ሰው እየለመድኩ ይሄዳሉ ማለት ነው። አንተ ማማ ታያት ለብሽ ለምን አልዞርም ታዲያ? እንደዛ ከሆነ ለምን አገባሽ? ው ከሚስት ጋ ነ የለ ምን ይላል መሰለ ጀግናው ማለት ነው። እስኪ ልሂድ በል። አንተ ምታቀኝ ታጠቂ ሚስቴ የምታቀኝ አውልቄ ብሏል። ስለዚህ ለማ እንዴት አድቀ ነው እንጂ እንዲ ነው ማሉ መይሳውን። ይሄን ያለው ጀግናው መይሳውን። አንተ የምታቀኝ ታጥቄ ሚስቴ የምታቀኝ አውልቄ ብሏል። ስለዚ አንተ ጋ ስትመጣ ጥጦ በሰጠ እንደእንደጻ ልጅ እየጠበቅ ማሚ ማሚ እያልክ አሳይተኝ አብረን እያማን እየቀለድ ሁሉን ነገር ከኔ ጋር ማድረግ ነው እንደውም የማይደረገው ሁሉ ከሚጋ ነው እንጂ የምታደርገው የምን ሀሜት ነው ምናምን፣ ጥለው ከአንተ ጋር ካላማ ታዲያ፣ ከባሌ ብዬ ከያዝኩት ሰው ማለት አሁን ለምሳሌ ነው ደግሞ ምላችሁ፣ ባሌ ብዬ ያዝኩት ሰው አብረን ማማት፣ መቀለድ፣ ምሳቅ አለብን። እኔ እና አንቺ አንድ ቤት ውስጥ ሆነን

እኔ ማስወጣ አለው ያ ሞድሬት እርኳለኝ። ረባካችሁ ተዉ ወገን፣ ሁለታችሁም ለምትጣሉ፣ ቆይ ተዉ። አንቺ ለምዶ አየር የምትጅብኝ ልቦ ያውራ እንጂ የአንበሳ ጌታ ሆኗል እኮ እንዴ! ምን ሆነሽ ነው? ጎምላለሁ ቤቱ ላይ መጥቶ እኮ የለቀቀው እኮ። አንቺ በነፃ ፈርጠም ብለሽ ዘርጠጥ ብለሽ እኮ ነው። ትንሽ ይሄ ሰውዬ እኮ ስንት መስዋዕት ከፍሎ አንበሳው፣ ስሚ ግማሽ ጌጤ ነክሶ የተቀረውን ጡቴ ወስዶ እኮ ነው። አንበሳ እዚህ ላይ ሲያስገሳ የነበረው አንቺ ምንም ዝርሽ ተቀመጽ። ይህ ከፈል መብራት ምንም ነገር ያደረግሽው ነገር የለም። ስለዛ ቁማ ማውራት ትችላለ። ዛሬ ቢያንስ እንኳን የስልኬን ከፍልሃል። አንድ አንበሳ ዋጋ ስንት ነገር አሁን የስልክ ተከፍሎ የተቀመጠው አንቺ ምን አደረግሽ? በዘመድ ነው ተጠጋግተሽ የገባሽ አንበሳ ሰጥተኛል። የኔ ጌታ የወንዶች ብቻ አለቃ ወይ አንድ አንበሳ ሁለት ብት ደግሞ እንዲ ልትሆን ነው ያለው፣ ነው ስጫወት

ዞሮ ደግሞ አዞሮ ደግሞ ወደ ዘሩ ወደ ምኑ ነበረ፣ ደስ ይለኝ ነበረ ችግሩ

እንትን ይነቃቸዋል ሁላችሁ እኔ አውቃለሁ፣ ቁም ነገር ራሴ ይ ምናምን አለንም በደንብ አውቃለሁ። እንደዚህ ሰው አፍቅሬ ምናምናምን ስለ ድሬ ነው ስራውን አለማውራላችሁ ግን ሰው አፍቅሬ ምናምን ነገር አውቃለሁ። እንደዚህ ሰዎች አፍቅሬ ሰዎች ልበል እንጂ ስንት እላቸው እንዳ አፍቅሬ ምናምናም ነው አውቃለሁ። እንደዚህ መጨረሻ መጀመሪያ አካባቢ ኩርት ምናምን የቆየ የቆየ ሲመጣ በጣም በጣም ፍቅር ውስጥ መግባት አለብኝ። ለመለመን እናንተን ማለት ነው። በቃ በጣም የእውነት የእውነት የእውነት በቃ ኃይለኛ ፍቅር ውስጥ መንጋት አለብኝ። ከዛ በተረፈ ግን እኔ እንደዚህ ለወንድ ልጅ እየ እየሄድኩኝ እያለቀስኩ አልጽፍም። አለቀ ዝም ብዬ አልጽፍም። አበበ ቤል ከበደ ይጠቃል ከቤ ቤል ገመቹ ይመጣል ገመቹ ቤል ሀጎስ ይጠቃል ብዬ የማስር ሰሆንም ቤታ ይሁ የእውነት ከሄደ ሂድ ብዬሽ ነው። አስበው በጣም ከወደድኩና ምናምን ካፈቀኩ ወይ ደሞወንልም ከያዘኝ ደግሞ አልፋታም። እኔም በምን እንደማቆይ ታውቂያለሽ። ሐኪም ጠይቂ። ተጫዋች ነኝ በለ ነገር ታስታውቃለህ። ተጫዋች ነው። ከዛ እንትን አለው። እንደዚህ በስቤስ ምናምን በተለየ አላወራም። ተጫዋች እኮ መሆንን ማያስታውቃል እኮ። ጫማ ቁጥር ስንት ነው? እኮ ሰው አተኩል፣ ውይ እየሱስ፣ እስኪ እውነት ሰባት እየዋሸ ነው

በደንብ የሚበቃኝ አምስት ቁጥር ነው። እኔ ማለት ነው አምስት ወይም ደግሞ አራት ቁጥር ስልክ ክብሎ ይገባል። እግሬ ግን የሸለ እግር ነው ያለ። ለነገሩ ብዙ ቦታ ላይ ይገባል። አሁን ሰባት አድርግ ያለው ትርፍ አለብኝ። አርባ ነው የማደርጉ። አርባ በጣም እንትን ነው። አርባ አርባ ኦኬ። አርባ በለኛ። አርባ ትንሽ ነው እንዴ? አርባ ትንሽ አይደለም። ለምንድን ነው በቃ ለወንድ ትንሽ ነው።

አንቺ እኔ ምን አደረኳቸው? ጋዝም ቤተሰቡ የምናወረ ትላላች የዘመድ ወሬ ነው ምንሽር ነው ያለ ከአርባ ቁጥር ማድረግ ከፈለጋችሁ እየታሸነ የምታወራ ምንም ታንቆራፍፎ። እስኪ ዛሬ ደውል ኩማ የወዲወዳችን ናውራ ፌስታይም በቪዲዮ እንደዛ ብ ሻቃ ነው አንዳንዴ፣ ቪዲዮ ላይ ቀጥታ ግግም ብለ የምትደውልበት አለ። ግግም ብለ እንዴትነሽ ወዴትነሽ ምንላይነሽ ምኑ ጋርሽ አትልም። ዝም ብለ ቀጥታ በቪዲዮ ግጥም ብለ ስርግ አለ። እሱ ባህሪ መስተካከል አለበት። ለአንተስ ስልክ ካይፎን ነው

ከዝሮ ከፍት አሁን ቆይ እናብነት ቁጭ ብሎ በሀያ በሀያ በአስር በአስር እየተጫወት ነው። ታነገሩኝ ልደት ነው። ቲክቶክ ነዋሪዎች ሶሻል ሚዲያ